ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምንዋላችሁ። የሚያዝያ 17 2017 ዓ ም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብራችሁ ቆያለሁ። በቅድሚያም አርዕስቶቹን አስቀድም። የጉና ተራራና የአርማጭሆ ቀጠና በፋኖ ተጋድሎና የድል ዜና ደምቀዋል። ጉና ላይ ምን ተፈጠረ? የአርማጭሆ ተከታታይ ውጊያስ ዛሬ ምን አዲስ ነገር አለው? የሁለቱም ታላላቅ ግንባሮችን ውሎ ከአርበኞቹ አንደበት ሰምተናል፣ ወደ እናንተ እናደርሰዋለን። የጎጃም ምድር ዛሬም በፋኖ ታላቅ የተጋድሎ ድል ታጅቦ ውሏል። የጃዊ አውራጃን ተጋድሎና በግሽ ዓባይ የተፈጠረውን የብልጽግናውን አገዛዝ የጭካኔ ወንጀል በዜናችን ልናስደምጣችሁ አሰናርተነዋል። ወሎ ላይ ምን አዲስ ነገር አለ? የአማራ ፋኖ መሪዎች የሀሳብ ልዩነታቸውን አለመፍታታቸው የአደረጃጀት ለውጦች ተፈጥረዋል። በወልድያ ደግሞ የነዋሪዎች ቅሬታ ለጣና ቴሌቪዥን ደርሶታል። ከወሎ ቤት አማራ የሰሙትን መረጃዎች አስከትለን እናስደምጣችኋለን። አዲስ አበባ ስጋት አንዣቦባታል፣ ይለናል የሲያዩ መረጃ። በየትኛውም ሰዓት የሚፈጠረው አይታወቅምና ራሳችሁን ጠብቁ የሚለው የአሜሪካ ኤምባሲ መግለጫ በዲፕሎማቶች ማብራሪያ ተሰጥቶበታል። ተሰሙታላችሁ? ጣና ቲቪን ምን ገጠመው? ሰሞኑን በዙም ውይይትና በተለያዩ የሶሻል ሚዲያ አውታሮች የጣና ቲቪን በተመለከተ በተሰራጩት የሐሰት ትርክቶችና ተራ የስም ማጥፋት ዘመቻዎች ላይ ማብራሪያ እንድንሰጥ ከጣና ቲቪ አባላትና ደጋፊዎች ጥያቄ ቀርቦልናል። በዚህም መሰረት ቅዳሜ ኤፕሪል 26 2025 10 ኤም ኤስተርን ታይም የዩኤስና ካናዳ፣ በኢትዮጵያ ከቀኑ 11 ሰዓት ላይ ሁሉም የሥራ አስፈጻሚና ጋዜጠኞች ዝርዝር ማብራሪያ እንሰጣለን። ሁላችሁም ተጋብዛችኋል። ሚቲንግ አይዲ 264853 4835 ፓስኮድ 089972 አይቀርም። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናችን ፍጻሜ ድረስ የዩትዩብ ቻናላችን በቋሚነት ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ በአክብሮት እየጋበዝን ወደ ዝርዝሩ እናመራለን በቅድሚያም የጉና ተራራውን ተጋርሎ እናስቀድማለን። ቀይላውያንን የሚያንከራትታቸው ስራቸው ነው። አርበኛ ኢንጂነር ደሞዝ ድጋፍ የአማራን ቁመሬዎች በሴራ ሲገደሉ ታላቁ አርበኛ ከፍ ያለው ደሴ የመጀመሪያው አይደለም ሲል የሚናገረው አርበኛ ኢንጂነር ደሞዝ ግዳፍ በአራቱም የአማራ ጠቅላይ ግዛቶች እንደ አርበኛ ሳሙኤል አወቀ፣ አስቻለው ደሴ፣ አስማረ አስማረዳኝ፣ ጎቤ መልኬ ሞላ ደስዬና የመሳሰሉት እንቁ ጀግኖቻችን በሴራ ሲጠቁና አማራ እንዲዳከም ሲሰራ ቆይቷል። በዚህ ሰዓት አርበኛ ከፍ ያለው ደሴ ላይ የተፈጸመውም ተመሳሳዩ የሴራ ውጤት ነው ብለዋል። በታላቁ አርበኛ ከፍ ያለው ደሴ ግድያ ገብርየ ክፍለ ጦር ብቻ ሳይሆን መላ ጎንደር አለፍ ሲልም መላው አማራ እንዳዘነ የገለጸው የገብርየ ክፍለ ጦር ቃል አቀባይ አማራ መዳኛው ነፍጥ በሆነበት በዚህ ሰዓት እንደ አርበኛ ከፍ ያለው ደሴ አይነቱን ጀግና የህዝብ መድህን በሴራ ትብታብ ከጀርባ ወግቶ መግደል አማራን ገርስሶ መጣል ነው ሲል ተናግሯል። በታላቁ አርበኛ የጦር ገበሬና የጀግንነት ወሃልክ አርበኛ ከፍ ያለው ደሴ በባንዳ መገደልን ተከትሎ እሱ ይመራው የነበረው ገብርዬ ክፍለ ጦር ከፍተኛ ሐዘን ላይ መቆየቱን ቃል አቀባዩ ጨምሮ ገልጿል። ክፍለ ጦርም ሆነ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ 206ኛ ኮር በታላቁ አርበኛ መገደል ምክንያት ከፍተኛ ሐዘንና መደናገጥ ላይ መሆኑን ተከትሎ የብልጽግናው ሰራዊት የተቀናጀ ውጊያ እንደከፈተ ታውቋል። ይህን ውጊያ አስመልክቶ አርበኛ ኢንጂነር ደመወዝ ግዳፍ ለጣና ቴሌቪዥን ሲናገር ምንም እንኳን ከፍተኛ ሐዘን ላይ መሆናችን የሚታወቅ ቢሆንም ጠላት ብልጽግና በፋኖ ስም ከተደራጁ አጋሮቹ ጋር ሆኖ ውጊያ ከፍቶብናል። ዛሬን ጨምሮ ያለፉትን ሶስት ቀናት ጉና ላይ ከፍተኛ ውጊያ እያደረግን እንገኛለን ብለዋል። ሰሞኑን በማኅበራዊ ሚዲያ የሚሰራጨውን መረጃ አስመልክቶ አርበኛ ደመወዝ ሲናገርም የደረሰብንን ሐዘን ለማጽናናት እኛ ወዳለንበት ቀጠና መጥተው በዓልን አብረውን አሳልፈው ሲመለሱ ጠላት ውጊያ ከፍቶብናል። ነገር ግን ቃየል ወንድሙን ገድሎ እንደተቅበዘበዘው ሁሉ እነዚህ ወንድሞቻችንም የሰሩት ወንጀል ያቅበዘብዛቸዋል እንጂ የእኛ ሰራዊት ለተከታታይ ሶስት ቀን ከመከላከያ ጋር አፍላ ውጊያ ላይ ነው ብለዋል። ቃኤላውያን እንደሚቅበዘበዙ የታወቀ ነው። ቃኤል ወንድሙን አቤልን ከገደለ በኋላ እንደት ወንድሙ ገሎ እንዳቅበዘበዘው ታሪክ የታሪክ ድርሳናት ይነግሩናል። እና እኛ ከባድ ሐዘን ላይነን ባልኩ፣ ቅድም በጣም ከባድ ሐዘን ላይነን ከባድ ሐዘን መሆናችን ብቻ ሳይሆን የኮሩ አመራር አባላት እናርበኛ ቆራጡ ናርበኛ ጌታ ስራዴ፣ እናርበኛ ፕሮፌሰር እያሱን ጨምሮ ሌሎች የኮሩ አመራሮች እኛን ለማጽናናት ለበዓል የዋሉት ታሽጋይንት ነው። እኳን ወደ ሌላ እጣት ልንቀስር ቀርቶ ታሽጋይንት ነው፣ ለበዓል የሰነበት ነው። ታሽጋይንት በዓል እኛን አጽናንተው ከተመለስ የተመለስ ነው። መቼ መሰለ? ማክሰኞ ነው። ማክሰኞ ነው የተመለስ ነው። እሁድን፣ ሰኞን፣ ማክሰኞን ውሎ ታች ጋር እንትን ያለ ነው። ማክሰኞ ወንድሞቻችን አጃቢዎቻቸውንም ሆነ ሌላም አንዳንድ ጦር ይዘው ነው የወረዱት። እነሱ እነሱ ወደ ላይ ወደ ኮሩ ማዘዣ ወደ ወለላ ባህር ሲመለሱ ማህበራዊ ሚዲያ ላይ ሲነቦጅ የነበረውን ነገር እኔም በደንብ ተከታትዬዋለሁ። እንግዲህ በዓል ወርደው ወደ ኮሩ ማዘዣ መመለስ ማለት በወንድም ላይ ማዝመት አይደለም፤ ይልቁንስ የሆነው በተገላቢጦ ነው። ከታች ጋይንት በቀጥታ መንገድ ደክሟቸው ወለላ ባህር እንደገቡ ጠላት የላይ ጋይንቱም የሙጃውም የስማዳውም ከበባ አድርጎ እስካሁኗ ሰዓት ድረስ እስካሁኗ እስከምንነጋገርበት እስካሁኗ ሰዓት ድረስ ከማክሰኞ ማታ እሮብ፣ አሙስ፣ ዛሬ አርብ ነው እስካሁኗ ድረስ ውጊያ ላይ ነው ያለ፣ ነው ወለላ ባህር የትኛውንም መረጃ ማንኛውም ሰው የትኛውን መረጃ ደውሎ ማጣራት ይችላል። ወለላ ባህር አሁን መከላከያ ይዞት ሁለት ቀን ሙሉ የትም ቀንም ተዋግተ እኛ ያለ ነው በዛው ቀጠና አካባቢ እንጂ እነሱ እንደሚሉት ወደ ሌላ ቀጠና ወደ ወንድሞቻችን ምንም አይነት የቀሰር ነው ነገር የለም። ግን ባልኩልክ ስራ ለሰሪው ሾላ ጣሪው ነው እና ቀየላውያን መቅበዝበዛቸውን አይተውም። ሌላው ነገር በጣም ያሳቀኝ ነገር ወረዳን ከወረዳ የአማራ ብሔርተኝነት ነው ተብለን ወረርን የክፍለ ሀገር ፖለቲካ ሊያወርዱን ሞከሩ። ከዛ ደግሞ አውርደው ደግሞ በወረዳና በጎጥ ከፋፍለው ሊያናክሱን የሚፈልጉ የሚዲያ የማህበራዊ ሚዲያ ተጠቃሚዎች ጭም ብላቸው፣ በቃ ኦልረዲ ተገልጧል። ወደዛ ባይመለሱ የተሻለ ነው የሚሆነው እና ወደ ተከታዩ መረጃችን አለፍን። ጎጃም ላይ ፋኖ ድል ተቀዳጅቻለሁ አለ። የአማራ ፋኖ በጎጃም አራተኛ ጃዊ መተከል ክፍለ ጦር የተጋድለውን ዝርዝር መረጃ አስመልክቶ ለጣና ቴሌቪዥን እንደገለጸው የጠላት ኃይል በቀን 10 8ኛ ወር 2017 ዓ ም በዕለተ ስቅለት ከጃዊ ከተማ ወደ ጃሂ ማላ ቀበሌ ሲንቀሳቀስ ከ20 በላይ የጠላት ኃይል መደምሰሶ የሚታወስ ነው። ከዚህ ጋር ተያይዞ በዛሬው ዕለት የበራው መብረቅ ነበልባሎቹ የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር በብልጽግና ሰራዊት ላይ ድል ተቀዳጅተዋል። በተጋድሎ ከ50 በላይ የብልጽግና ሰራዊት እርምጃ እንደተወሰደበት የገለጸው የክፍለ ጦሩ መግለጫ ከ20 በላይ ከባድና ቀላል ቁስለኛ ማድረግ ተችሏል ሲል ገልጿል። ግዙፍ ሰራዊት የሚያንቀሳቅሰው የጃዊ መተከል ክፍለ ጦር ታላቁን ተጋድሎ ያካሄደው በክፍለ ጦሩ ስር ከሚገኙ ሰባቱ ብርጌዶች በቅንጅት ያካሄዱት መሆኑን ከላከልን መረጃ መረዳት ችለናል። ሌላው ከሞት የተረፈው የብልጽግና ሰራዊት ከጃዊ ከተማ በመነሳት ሁለት ብረት ለበስ ታንክና አንድ ዙ 23 ይዞ መንቀሳቀሱን ክፍለ ጦሩ አስታውቋል። የሰባት ብርጌድ ውስጥ ቅንጅታዊ ውጊያ ከአቅሙ በላይ የሆነው የብልጽግናው ሰራዊት በከባድ መሳሪያ ንጹሐንን ጨፍጭፏል። በዚህ ብቻ ያልበቃው ይህ ሰራዊት በምሽቱ የድሮን ጥቃት ፈጽሞ አምስት ንጹሐንን በቤታቸው እንደተኙ መግደሉን ክፍለ ጦሩ ለጣና ቴሌቪዥን ገልጿል። ይህ በእንዲህ እንዳለ ብልጽግና ሙሽሮችን በጫካ ረሽኗል። አማራና የአማራ የሆነው ሁሉ ወደ ፍርስራሽነት ለመቀየር ምሎ የተገዘተው የብልጽግናው አገዛዝ በጎጃም ጠቅላይ ግዛት ግሽ ዓባይ ላይ ሙሽሮችን ረሽኗል። ባለፉት ሰባት ቀናት ተከታታይ የድሮን ጥቃት ፈጽሞ ከ500 በላይ ንጹሐንም በጎጃም ምድር የጨፈጨፈው የአብይ አህመድ አገዛዝ ትናንት ደግሞ ሁለት ወጣቶችን በግፍ መረሸኑን የአማራ ፋኖ በጎጃም አስታውቋል። የአማራ ፋኖ በጎጃም አገው ምድር ሶስተኛ ክፍለ ጦር እንዳስታወቀው ካሳሁን ታደለና ታደል አለሙ አሰዋ የተባሉ ሁለት ሙሽሮች በቅርቡ ለሰርጋቸው እየተዘጋጁ የነበሩ ወጣቶች ናቸው። ሙሽሮቹ የዘገዛ ቀበሌና የተክለ ሃይማኖት ቀበሌዎች ተወላጆች ነበሩ። የሰርጋቸው ቀን በነገው ዕለት የሚፈጸም የነበረ ቢሆንም የሰርጉ ድንኳን ወደ ለቅሶ፣ ደስታ ወደ ሐዘን፣ ነጭ ልብሱ ወደ ጥቁር ልብስ ተቀይሯል ሲል የአማራፋኖ በጎጃም ሶስተኛ አገው ምድር ክፍለ ጦር በላከልን መረጃ ገልጿል። ከዚሁ ከፋኖ የአውደ ግንባር መረጃ ሳንወጣ ወደ ሌላኛው ቀጠናችን እናምራለን። የአማራ ፋኖ አርማጭሆ ላይ ታላቅ ድል ተጎናጸፈ። የአማራ ፋኖ አንድነት በጎንደር አርበኞች ክፍለ ጦር ዛሬ በአርማጭሆ ማሰሩ ደንብ ታላቅ ድል የተጎናጸፈበትን ተጋርሎ ማድረጉን ገልጿል። የክፍለ ጦር ዋና አዛዥ አርበኛ ብርሃኑ ነጋ ለጣና ቴሌቪዥን እንደገለጸው የአማራ ትግል ወደ ወሳኝ ምዕራፍ እየተሸጋገረ በሚገኝበት በዚህ ወቅት ዛሬ በምዕራብ አርማጭሆ አሰሮ ደንባ አካባቢ ታላቅ ድል የተቀዳጀንበትን ውጊያ አድርገናል። በዚህ ውጊያም ከአምሳ በላይ የብልጽግናን ሰራዊት በምርኮ ይዘናል ብለዋል። ምዕራብ ጎንደር ዞን የሚያጠቃላይ በምዕራብ አብርሃጅራ አርማጭሆ እንግዲህ በአርማጭሆ አጠቃላይ ቾርካ ከተማ ላይ የመራሹ ብልጽግና ገዳይ ሰራዊት በተሰበሰበበት ቦታ የዳሞ ወርቅና ብርጌድ በሰራው ስምሪት እንግዲህ በርካታ ጠላት የተመታበት አብዛኛው ሙሉ የካድሪ ተላላኪ ሚንሻ ያለመስዋዕትነት እጅ የሰጠበት ሁኔታ አለ። ከዚያ ውጭ አድማ ብጠናና በመከላከያ ሰራዊት ስም የተደራጀው ገዳይና ጨርሻፊ ቡድን ያው እንግዲህ አምስት ምትና ስምንት ክፍለኛ ተደርጓል። ስለዚህ ትልቅ ስራ ነው የተሰራው። በተመሳሳይ ትናንት በአስራ ስድስት ማለት ነው ዜሮ ስምንት ሁለት ሺ አስራ ሰባት አመተ ምህረት ወደ በለዘለቀ ብርጌድ በወጊ ገንዞ ከተማ በርካታ የመከላከያ ሰራዊት እና አድማ ብጠና የተባለውን ሞግዲት ስትን እጅግ በጣም ከፍተኛ የሆነ ኪሳራ አድርሷል። በዚሁም ወደ ሰላሳ ሙትና ወደ አምሳ ቁስለኛ የሚሆን ሙሉ በሙሉ የጠላትን ማቴሪያል የማረከበት ሁኔታ ነው ያለው። ሀያ የብልጽግና የነፍስ ወከፍ መሳሪያና አምስት የቡድን መሣሪያ በምርኮ ማግኘቱን የገለጸው አርበኛ ብርሃኑ ነጋ አጠቃላይ አሁን ያለንበት ደረጃ ጠንካራ የፋኖና ህዝባዊ አደረጃጀትን እየሰራን የምንገኝ ሲሆን፣ በጠላት በኩል ደግሞ ኃይሉን እያፈራረስ ነው እንገኛለን ሲል ተናግሯል። በምዕራባዊ ጎንደር የሱዳን ኮሪደር የሚንቀሳቀሱ የፋኖ አደረጃጀቶች የዝ መዋቅር ልዩነት ሳያግዳቸው ተቀናጅተው እየታገሉ መሆኑን አርበኛ ብርሃኑ ተናግሯል። ጠላት የሱዳንን ኮሪደር የመቆጣጠር ፍላጎቱ እንደጉም እየተነነ ይገኛል። ለዚህ ያበቃው ደግሞ የ ተናበን የምናደርገው ውጊያ ነው ብለዋል። አርበኛ ብርሃኑ ነጋ አክሎም የተናጠል ትግልና የችርቻሮ ድል የአማራን ህዝብ የመዋጋት አቅምን እንደሚያሳድግ ግልጽ ነው። ነገር ግን የአማራ ህዝብ ከጠላት ቀንበር ሙሉ በሙሉ ነፃ ለመውጣት የሚያስፈልገው የጋራ ድልና የአንድነት ትግል ነው። ለዚህ ደግሞ በአራቱ ቀጠና የሚገኙ የአማራ ፋኖ አደረጃጀቶች ወደ አንድ እንዲመጡና ጊዜያዊ ግለሰባዊና ቡድናዊ ፍላጎቶችን ሊቀርፉ ይገባል። ሁሉም ጥያቄዎቻችን ከድሉ በኋላ ምላሽ የሚያገኙ ናቸው በማለት መልእክቱን አስተላልፏል። ወደ ሌላኛው መረጃችን ተሻገረን። አሁንም ምርጫችውን ጣና ቴሌቪዥን ስለምታደርጉ እናመሰግናለን። የንጉስ ሚካኤል ክፍለ ጦር የአደረጃጀት ለውጥ ማድረጉን ገለጸ። የአማራ ፋኖ በወሎ ቤት አማራ አባል ሆኖ የቆየው የንጉስ ሚካኤል ክፍለ ጦር ከዛሬ ጀምሮ አደረጃጀቱን የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ ስር ማድረጉን ለዝግጅት ክፍላችን በላከው መግለጫ አስታውቋል። የክፍለ ጦር ዋና አዛዥ አርበኛ እንድሪስና ምክትል አዛዡ አርበኛ አለል ተሰማ በጋራ በሰጡት መግለጫ ከነበርንበት አደረጃጀት በመውጣት በአርበኛ ኮሎኔል ፈንታው ሟባው ወደሚመራው የአማራ ፋኑ ወሎ ቤት አማራ ጠቅላይ ግዛት እዝ የተካተትን መሆናችንን እንገልጻለን ሲሉ ተናግረዋል። ክፍለ ጦሩ የአደረጃጀት ለውጥ ለማድረግ የተገደደበትን ምክንያት በመግለጫው ሲገልጽ በዋናነት ያስቀመጠው ምክንያት የነበርንበት አደረጃጀት ከዋናዎቹ ጠላቶቻችን ብልጽግናና ህወሃት ይልቅ ለአማራ ሕዝብ ሕልውና የወጣውን የራሱን ወንድም በሀሳብ ልዩነት በአንድ አደረጃጀት ባልቆመው የወሎ ቤት አማራ ጠቅላይ ግዛት እዝ ላይ የጎንዮሽ ተኩስና ትንኮሳ በመጀመሩ ነው ብለዋል። ንጉስ ሚካኤል ክፍለ ጦር በመግለጫው አክሎም አማራ ከዚህ በፊት የመጣበትን ጠላት ሳይታገለው በመቅረቱና ድል ሳይቀዳጅ ቀርቶ ሳይሆን አማራዊ አንድነትን የሚያመጣ ድርጅትና መሪ ባለመኖሩ ምክንያት እንደሆነ እየታወቀ የአማራን አንድነት ከመምረጥ ይልቅ ዋና ጠላት የሆኑ ኃይሎች ጋር በመስራት የጥላቻ ንግግር በማድረጋቸው የአደረጃጀት ለውጥ ለማድረግ ተገደናል ብለዋል። የክፍለ ጦሩ ሙሉ መግለጫ ተከታትለን እንመለስ። ንጉስ ሚካኤል ክፍለ ጦር የተሰጠ መግለጫ ከዚህ በፊት የአማራ ፋኖ በወሎ ቤተ አማራ አደረጃጀት ውስጥ ሆነን ስንታገል የነበርን የንጉስ ሚካኤል ክፍለጦር አመራሮችና አባላቶች ከአደረጃጀቱ በመውጣት በአርበኛ ኮሎኔል ፋንታውን መሃባው ወደሚመራው የአማራ ፋኖ በወሎ ቤተ አማራ ጠቅላይ ግዛት እዝ የተካተትን መሆናችንን እየገለጽን ይህን ውሳኔ እንድንወስን ያስገደዱን ዋና ዋና ምክንያቶች፣ አንደኛ ለብዙ ሺህ ዓመታት የጥቁር አፍሪካ ስልጣኔ እና ነጻነት ተምሳሌት ሆና በነበረችው ኢትዮጵያ በወርቅ የተጻፈ ታሪክ ያለው የአማራ ሕዝብ የወያኔ መንግስትን ስልጣን ሲቆጣጠር በሀገር ውስጥና በውጭ ጠላቶቹ መዳፍ ስር ለመውደቅ በቅቷል። ከዚህም ባሻገር የአማራ ሕዝብ ለህልውና አደጋ እንዲጋለጥ ያደረገ እና አሁን የኦነግ መራሹ ብልጽግና ብልጽግና እና የህወሀት ስርዓት ተከትሎ የሚሰራ እንደሆነ እየታወቀ የአማራ ፋኖ በወሎ ቤተ አማራ አደረጃጀት ከእነሱ ጋር እየሰሩ በመሆናቸው ለመስራት ያለውን ፍላጎት በማየታችን፣ ሁለተኛ የአማራ ፋኖ በወሎ ቤተ አማራ ከዋናው የኦነግ ብልጽግና ጠላታችን ይልቅ በአማራ ፋኖ በወሎ ቤተ አማራ ጠቅላይ ግዛት እዝ እና ሌሎች የፋኖ አደረጃጀት ላይ ትንኮሳ እየፈጸመ በመሆኑ፣ ሶስተኛ የአማራ ህዝብ ትግል ትግል የግል ፍላጎት ለማሳካት ለጥቅም እና ለግለሰብ ዝና ብቻ ለማድረግ ከመስራት ውጪ ሁሉም የአማራ ፋኖ ትግላቸው አንድ አማራ አንድ ሆኖ ለመታገል ወይም እንዲህ አንድነት ከመሸርሸር ውጪ አንንዲ አንድነት ለማምጣት ፍላጎት ባለመኖራቸው አራተኛ ድርጅታቸው የድርጅታቸው አሰራርና አመራሩ በአካባቢው ብቻ በተወሰነ ከመሆኑ አንጻር። ከሁሉም ክፍለ ግዛቶች ቀጠናዊ ትስስር እንዳይፈጠር ከማድረግ አኳያ እኛ ያዘዝናቸው ብቻ እንጂ የትኛውም ለአማራ ሕዝብ እንዲታገሉ እና ለእውነት የሚሰውትን ፋኖ አደረጃጀት ጋር እንዳይገናኝ በማድረጋቸው። አምስተኛ አማራ የአማራ አማራ ከዚህ በፊት የመጣበትን ጠላት ሳይታገል ሳይገታው በመቅረቱና ድል ሳይቀናጅ ቀርቶ ሳይሆን አማራዊ አንድነት የሚመጣ ድርጅትና መሪ ባለመኖሩ ምክንያት እንደሆነ እየታወቀ የአማራ አንድነት ከመምጣቱ ከመምረጥ ይልቅ ዋና ጠላት የሆኑ ኃይሎች ጋር በመስራት የጥላቻ ንግግር ማድረጋቸው። ስድስተኛ ከዚህ በፊት የትኛውም የአማራ ፋኖ በተለያየ አደረጃጀት ውስጥ የሆነ ሆነው ሲታገሉ ሲታገሉና ሲያታገሉ የነበሩ ጀግኖች እንዳሉ ይታወቃል። በተለይ የወሎ ቤት አማራ ክፍለ ግዛት አካል የሆነችው የምዕራባይቷ ወሎ ተወላጅ የሆነ አባሎቻችን ጀግኖች ጀግና ያልወለደች እናት እንድትሞት በማድረግ እና መሪ እንዳይወጣላት በማድረግ በተለያየ ምክንያት የረሸኗቸው በመሆናቸው እነዚህና መሰል ምክንያቶች ከአማራ ፋኑ በወሎ ቤት አማራ አደረጃጀት የንጉስ ሚካኤል ክፍለ ጦር ያገለገል ያገለገል መሆናችን እያሳወቅን ከዚህ በፊት ስንጠራበት የነበረው የአማራ ፋኖ በወሎ ቤተ አማራ ስማችን አክስመን በአርበኛ ኮሎኔል ፋንታሁን መሃባው ወደሚመራው የአማራ ፋኖ በወሎ ቤተ አማራ ጠቅላይ ግዛት እዝ የተጠቃለል መሆናችን ለአማራ ሕዝብ፣ ለመላው ኢትዮጵያን ሕዝብ እና ደጋፊዎቻችን እንዲሁም ለፋኖ አደረጃጀት እንገልጻለን። ድል ለአማራ ሕዝብ፣ ድል ለአማራ ፋኖ፣ ክብር ለተሰውት ሰማዕታት። ሚያዝያ 15 2000 17 ዓመተ ምህረት ክቡራትና ክቡራን የዛሬ ሚያዝያ 17 2017 ዓመተ ምህረት ጣና ዜናችን እንደቀጠለ ነው። አሁንም ቆይታችሁ ከኛ ጋር ይሁን። በአዲስ አበባ የአሜሪካ ኤምባሲ ማስጠንቀቂያ ሰጠም። በኢትዮጵያ ያለው አሁናዊ ሁኔታ እጅግ አሳሳቢ መሆኑን የገለጸው በኢትዮጵያ አሜሪካ ኤምባሲ ምን ሊፈጠር እንደሚችል አይታወቅም እና አሜሪካውያን ከፍተኛ ጥንቃቄ አድርጉ ሲል አስታውቋል። ጥንቃቄ ይጠብቃል ሲል የማስጠንቀቂያ መልእክቱን የሚጀምረው የኤምባሲው መልእክት አሜሪካውያን ዜጎች በየትኛውም ጊዜ እና ቦታ ራሳቸውን እንዲጠብቁ አሳስቧል። የጥብቅ ማስጠንቀቂያው መነሻ ምክንያት ምን እንደሆነ ኤምባሲ ይፋ ባያደርግም በማንኛውም ሰዓት በኢትዮጵያ የሚፈጠረው አይታወቅምና ዜጎች ጥንቃቄ አድርጉ በማለት ነው ያሳሰበው። ዛሬ ከእኩለ ቀን በኋላ የወጣው የአሜሪካ ኤምባሲ ድንገተኛ ማስጠንቀቂያ አሜሪካውያን ዜጎች በአዲስ አበባ ቢሆን ከመሰብሰብ በብዛት ሆኖ በአደባባይ ከመንቀሳቀስና በርካታ ህዝብ በሚገኝበት አካባቢ ከመገኘት ራሳቸውን እንዲያርቁ አሳስቧል። በመላው አዲስ አበባ በየትኛውም ሰዓት የሚፈጠረው እንደማይታወቅ የገለጸው የኤምባሲው ማስጠንቀቂያ መልእክት በአዲስ አበባ ውጥረት እንደሰፈነ ሳይደብቅ አላለፈም። የኤምባሲው የመረጃና ደህንነት ክፍል የምርመራ ውጤቱን ኤምባሲው በመልእክቱ ባያጋራውም ለዜጎቹ ባስተላለፈው መልእክት የገለጸው ግን ጥንቃቄ አይለያችሁ፣ በንቃትም ራሳችሁን ጠብቁ በማለት ነው። በዚህ የኤምባሲው ድንገተኛ ማሳሰቢያ ጉዳይ ዲፕሎማቶችን የጠየቀችው ጣና ቴሌቪዥን፣ እንደዚህ አይነት ከባድ ማስጠንቀቂያዎች በአሜሪካ ኤምባሲ የሚሰጡት ከባድ አደጋ ያንዣበበ ሲሆን ነው። የአሜሪካ ኤምባሲን በደህንነትና በመረጃ መረቡ ሲደርሰው እንደዚህ አይነት የጥንቃቄ መልእክቶችን ማድረስ ይጠበቅበታል ሲሉ አንድ አንጋፋ ዲፕሎማት ተናግረዋል። ዲፕሎማቱ አክለውም በአሁኑ ሰዓት በኢትዮጵያ ያለው ሁኔታ የሚታወቅ ቢሆንም የአሜሪካ ኤምባሲ ግን አዲስ አበባንም ስጋት የጣለባት መሆኗን በመግለጡ የችግሩን አሳሳቢነት ያሳያል ብለዋል። በኢትዮጵያ ያለው ሁኔታ በየጊዜው አሳሳቢነቱ የጨመረ መምጣቱን የአውሮፓ ሕብረት የአሜሪካ የእንግሊዝና የፈረንሳይ ኤምባሲዎች ማሳሰቢያ የሰጡት ባሳለፍነው ወር እንደነበር አይዘነጋም። በመጨረሻም በዘራፊ ቡድን ተሰቃየን ሲሉ ነዋሪዎች ቅሬታቸውን አቀረቡ። የወልዲያ ከተማ ነዋሪዎች በተደራጀ ዘራፊ ቡድን መማረራቸውን ለጣና ቴሌቪዥን ገልጸዋል። የከተማዋ ነዋሪዎች ለዝግጅት ክፍላችን ባደረሱን መረጃ እንዳስታወቁት ራሳቸውን ፋኖ ብለው ይጠራሉ፣ ነገር ግን የትኛውም የፋኖ አደረጃጀት ከኛ ጋር ናቸው የማይላቸው የሕዝብ ጠላቶች ከፍተኛ ዝርፊያ እየፈጸሙብን ይገኛሉ ብለዋል። ገንዘብ ያለውን ሰው ለይተው ካጣሩ በኋላ የቤተሰቡን አካል በስልክ አስፈራርተው አግተው በመውሰድ የሚፈልጉትን ያህል ገንዘብ ካልተከፈላቸው ታጋቹን እንደሚገድሉት በማስፈራራት ገንዘብ እንደሚቀበሉት ቅሬታ አቅራቢዎቹ ተናግረዋል። ቅሬታ አቅራቢዎቹ ሲቀጥሉም በስልክ የሚያስፈራሩት ግለሰብ ወደሚፈልጉት ቦታ ካልሄደላቸው ሌሊት በጨለማ ቤት ቤቱ ድረስ በመሄድ በጦር መሳሪያ አስፈራርተው ቤቱን ያስከፍቱና ከቤተሰቦቹ ፊት እየደበደቡ ንብረቱን ይዘርፉታል። በዚህ ደረጃ ህዝብ የከፋ ስቃይ ላይ ይገኛል በማለት ገልጸዋል። በዚህ ጉዳይ በወሎ ጠቅላይ ግዛት የሚንቀሳቀሱ ሁለቱ ህዝቦች ማለትም ኮሎኔል ፈንታው ሟባ የሚመሩትም ሆነ ምረቱ ዳጁ የሚመራው ኃይል ለዚህ ዘራፊ ቡድን እውቅና የለንም፣ ህዝብ የፈለገውን እርምጃ ሊወስድበት ይችላል ብለዋል። ቅሬታ አቅራቢ የወልዲያ ነዋሪዎች በበኩላቸው ከዚህ ዘራፊ ቡድን ጋር አለማጣ የገባው የህወሀት ኃይል የብልጽግና ፖለቲካዊም የጸጥታ መዋቅሮችና ማናቸውም ባይቀበሉትም አንደኛው የፋኖ አደረጃጀት የሚደግፉት ነው ሲሉ ይናገራሉ። የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት ህዝብ ዋና አዛዥ ኮሎኔል ፈንታውን ሟባ በሚንቀሳቀሱባቸው አካባቢዎች ህዝብ መውሰድ ስላለበት እርምጃ ሲናገሩ የአካባቢያቸውን መጠበቅ አለባቸው፣ መደራጀት አለባቸው። ይህ ማታ ማታ እየመጣ ፋኖን ምናምን ትጥቅ የሚያራግፍንም ዝም ብለ ጨለማ ለብሶ አይመጣም፣ ፋኖ ጭንብል ለብሶ አይመጣም ብለዋል። በተመሳሳይ ከመርሳ እስከ ውርጌሳ የሚገኙ ምንጮቻችንም ዘራፊና አጋች ቡድን አሰቃይቶናል። ችግሩን የበለጠ ያወሳሰበብን ደግሞ በቀጠናችን የሚንቀሳቀሰው ኃይል አደረጃጀቱ የተለያየ ከመሆኑም በባሰ መልኩ በተለይ የፋኖ ኃይሎች መሪዎቻቸው እርስ በርስ የማይግባቡ መሆናቸው ነው። የትኛውንም ግለሰብ በፈለጉበት ቦታ አስቁመው መፈተሽ፣ መቀማትና ማስፈራራት የተለመደ ድርጊት ሆኗል። ይህን የሚያደርጉት ደግሞ ራሳቸውን ፋኖ ነን እያሉ በመሆኑና እኛም የፋኖን ትግል በሙሉ ልባችን የምንደግፍ በመሆናችን ግራ ተጋብተናል፣ ብለዋል። ጣና ቲቪን ምን ገጠመው? ሰሞኑን በዙም ውይይትና በተለያዩ የሶሻል ሚዲያ አውታሮች የጣና ቲቪን በተመለከተ በተሰራጩት የሐሰት ትርክቶችና ተራ የስም ማጥፋት ዘመቻዎች ላይ ማብራሪያ እንድንሰጥ ከጣና ቲቪ አባላትና ደጋፊዎች ጥያቄ ቀርቦልናል። በዚህም መሠረት ቅዳሜ ኤፕሪል 26 225 10 ኤኤም ኤስተርነ ታይም የስ ኤንድ ካናዳ በኢትዮጵያ ከቀኑ 11 ሰዓት ላይ ሁሉም የሥራ አስፈጻሚና ጋዜጠኞች ዝርዝር ማብራሪያ እንሰጣለን። ሁላችሁም ተጋብዛችኋል። ሚቲንግ አይዲ 2648534835 ፓስኮድ 089972 አይቀርም። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ የዛሬ ሚያዝያ 17 2017 ዓ ም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመረው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለምልልሶች፣ ዜናዎችና ትንታኔዎች እንዲሁም ሌሎች ፕሮግራሞቻችን እንዲደርሷችሁ የዩትዩብ ቻናላችን በቋሚነት ሰብስክራይብ በማድረግ ወዳጅኑን እናመሰግናለን። ጣና ቴሌቪዥን ከሀቅ ጋር